እዚህ ያላችሁ ፎሎ አርጉት። አሌክስ ይሄ ሰላሳ አምስት የስ ነው። ኤቭሪባዲ ጋይስ አሁን ይላችሁ ቤታ ቤታ ቤታ አሌክስ፣ ሶስት ነው የቀረው። ሶስት ጋላሪ ጋላሪው ሶስት ነው የቀረው። ሙሉለት ጋይስ ሙሉለት፣ ሶስት ነው የቀረው። ሶስት ልብ የሰጠችው፣ አራት ልብ የሰጠችው፣ ሁለት ይቀርሻል። አምስት ኪሱ ሁለት ደግሞ የአስር አስር ትንሽ እኮ ነው የቀረው ለምንድነው አስር ጊዜ ሁለት ጊዜ አለችሽ ወጣ ገባ አላለቀም እንዴ ከቀረበት ይ ምንድነው የምንላቸው ግብት ብለን ቤስቶ ኦፍ ስሪ በጊፍት እንጫወት እላቸዋለን አሁን በጊፍት እላቸዋለን ወይት ጀመበጊፍት ቅጣት አሁን ፈረንጅ ሆነናል

ሰላሳ አምስት የአንተ ታይዋለች። አሞራ በላት፣ ሰላሳ አምስት ታይዋለች። እሺ የት ላለች? ሰላሳ አምስቱ አይታ በላት። እዚህ ያልኳችሁ አሞራ የምትሉ እዚህ ቤት ታውቃለች። አሌክስ አሞራ፣ አሌክስ አሞራ በሉ እዚህ ጋር አሁን አሞራ እያሉ ነው። ህዝቢ ምንድነው ምንድን ነው ችግር? እኔ አሞራ እዚህ በራ አልኩ። ቤታ ጋሂዳችሁ ዋ አሁን ፈርተዋል። ሁለቱም ታቂያለሽ። በተለይ ቤታ ፈርታለች። ሁሉ ጊዜ ስጠራ ስለማሸንፋ ትፈራለች። ረ ስጠራ ስጠራ ትሸንፋለች። አብዛኛው ጊዜ ነው። አዎ ይኸው እኔ ላኩላቸው። ቆይ

አንቺ ደሞ በሰላሳ አምስቱ አሞራ በላተኛ ትኛለች ትፈራለች። እሱ ከሱ ጋር ነው ብላ እንዴት ትመጣለች? ና በላት ቤታየው፣ አሞራ እየጠራሽ ነው ብላት። ምን እንደምትል ስማ። ዝም ብለህ ድምፅ ከፍ አድርገው። የምታገኙ ሰው ራሱ